እንደምን አደራችሁ ምንድን ነው የዛሬ የእለቱ አዳራችን ከትናንት ውሎ እስከዛሬ አዳር በእለት ሁኔታ መዝገብ አይቼዋለሁ። ግን ችግሮች ገጠሙና ምንድን ነው የነበረው የእለቱ ተረኛ ኮማንደር ሆናችሁ ይመስለኛል አጠር ያለ መረጃ ስጠኝና ወደ ተግባራችን እሄዳለሁ አመሰግናለሁ። ከሁላችሁም ዋና ክፍሎች አሁን ያላችሁበት የስራ እንቅስቃሴን የሚያሳይ መረጃዎችን ተለዋውጠናል። አሁንም የዚህ ሳምንት ቆርፍ ተግባሮቻችን እነሱ ናቸው። ከትናንቱ ላይ በተነጋገርነው አግባብ በሱ በእሱ መንገድ እንድንቀጥል ማድረግ አለብን የሚል እምነት አለኝ። ለዛሬ ይበቃና አመሰግናለሁ። ይቻላል ወይ? እንደምን አለሽ? አደርሽ? እንዴት ነሽ? ደህና ነሽ? ስብሰባ ላይ ነበርኩ። ሰሞኑን ስራዎች ስላሉ እና እነሱን ስራዎች ለማየት እና አንዳንዴ የተረኛ መኮንን ስላለ የአዳር ሁኔታው ምን ይመስላል የሚለውን ነገር ለመይት ነው። ሰላም ነሽ? ስለዚህ ጠዋት ተገናኝተን ወደ ስራ ከመሰማራታቸው በፊት ትናንት ለዛሬ ተልኮ የሰጠናቸውን ትናንት ተፈጽመው ያደሩትን ጧት ገምግመን ለነገ ደግሞ ነገ ጧት በዚህ ሰዓት እንገናኛለን። ከዛ ስራ ይጀምራሉ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምረዋል፤ እንድትከታተሉን በአክብሮት እንጋብዛለን። በዛሬው ፕሮግራማችን ቀደም ሲል እንደተመለከታችሁት ከኮሚሽነር መሠረት ደባልቄ ጋር የምናደርገውን ውሎ ወደ እናንተ ልናደርስላችሁ ስለወደድን ነው። ኮሚሽነር ማናቸው ለምትሉት ደግሞ እንግዲህ ዛሬ ውሏቸውን ከሳቸው እንሰማለን ታዲያ፣ አብረን ውሎ ስናደርግ ደግሞ ከልጅነት ጀምሮ ያለውን ታሪክ እስካሁን ያለውን ያወሩናል። አደለ ኮሚሽነር ብዙም የሚነግሩን አለ ግን፣ ስለዚህ አንቺ እያልኩ ልቀጥል? እሺ፣ ጥሩ። ስለዚህ ተፈቅዶልኛል። ከኮሚሽነር መሠረት ደባልቄ ጋር የምናደርገውን ቆይታ ወደ እናንተ እናደርስላችኋለን። ቆይተዋ በቢሮ ብቻ አይደለም፣ በቤቷም ነው በቤቷም እንገኛለን ማለት ነው። የተከበራችሁ ተመልካቾቻችን አብራችሁ እንድትሆኑ በአክብሮት እንጋብዛለን። የዘውትር ተባባሪያችንን ኢትዮ ቴሌኮምን በድጋሚ እናመሰግናለን። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ጡብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል የሰማይ መሰላላ እንጽፋዋል እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም። ኢድ ሙባረክ። ሜቲንጉ አበቃ። የጠዋቱ ቀጥሎ ምንድን ነው ስራ? ከዚህ በኋላ ከዚህ በኋላ ሙያ ክፍል ነው። ይሄ ክፍል ሚዲያ። ለሚቀጥለው እሁድ ለምናቀርበው ፕሮግራም ምንድነው የተዘጋጀው ነገር? ትናንትና የሬዲዮ ፕሮግራም ነበረን። እሱ ምንድን ነው የሆነው የሚለውን ነገር በወተን እናያለን። ማርች ባንዳችን ደግሞ ምንድን ነው ትሬኒንግ እያደረጉ ያሉት የአባላት ሬዲዮ ሆኖ ነው ወይ አመራራቸው፣ በተጨባጭ የመሬት የነካ ስራ አለ ወይ የሚለውን ነገር የግድ ጠዋት ላይ በሁሉም የስራ መስኮች ተገኝቼ ማየት አለ። ጥሩ፣ ስለዚህ ጉብኝታችን መቀጠል እንችላለን እንችላለን። ግን ከዛ በፊት ኮሚሽነር፣ ቅድም ቢሮ ግብት ስል መአት ዋንጫዎች አየሁ። የምስክር ወረቀት አለ ውይ፣ እነዚህ አሉ ምንድን ናቸው? ይሄ ምንድን መሰለሽ አደረግ የአማራ ፖሊስ የወንጀል መከላከል፣ የወንጀል መመራ፣ የትራፊክ ስራ ብቻ አይደለም የሚሰራው። የአማራ ፖሊስ የእግር ኳስ ቡድን አለ። የአትሌቲክስ ቡድን አለ። እና እነዚህ የምታያቸው ሜዳሊያዎች፣ ዋንጫዎች ከዚህ የተወሰኑት ናቸው ከክቡር ኮሚሽነሩ አሉ ከሌላ ቦታ ያስቀመጥናቸው፣ አሉ ሙዚየማችን ውስጥ ያስቀመጥናቸው እና እነዚህ የአማራ ፖሊስ እግር ኳስና አትሌቲክስ በየትኛውም የውድድር ቦታዎች ያመጧቸው ዋንጫዎችና ሜዳሊያዎች ሞልቶ ሞልቷል እኮ። እስቲ በጣም የምታስታውሻቸው ከዚህ ውስጥ አንዱን እስቲ። እኔ እንዲ የቅርቡ ልንገርሽ በጣም ያስደሰተኝን ለመቶ አስራ ስድስተኛው የኢትዮጵያ ፖሊስ የተመሰረተበት ማለት ነው በዓል ይከበራል። ስለዚህ የበዓል ሲከበር ከበዓሉ ከመከበሩ በፊት የስፖርት ውድድር ተደርጓል። አሁን ከየካቲት ሀያ እስከ ሰላሳ ድረስ ውድድር ተደርጓል። በአዲስ አበባ እና የቅርቡን ብነግርሽ ስንሄድ እኛ አሁን ችግር ውስጥ ነው ያለ ነው። ስለዚህ ችግር ውስጥ ሆነን ከተሰጠና አስር የውድድር አይነቶች መካከል በሶስቱም እንወዳደራለን ብሎ የፖሊስ ኮሚሽን ማኔጅመንቱ ወሰነ። በምን በምን በምን መሰለሽ? በኢላማ ተኩስ፣ በእግር ኳስና በአትሌቲክስ እሱ እንድሳተፋልና ምክንያቱም ውድድሩን ለማድረግ ሁሉም ሰራዊታችን ያሁን በምታውቂው መንገድ ልትዳጅ ላይ ያለ የሕብረተሰባችን እንደነት እየጠበቀ ስለሆነ እነዚህን ውድድሮች ዘንሄደ በተለይ ሴቶች አምስት ሴቶች ዘንድ አምስቱም ሴቶች ወርቅ ሜዳሊያ ያመጣ። በአትሌቲክሳችን ሶስቴ ወርቅ፣ ሶስቴ ብር፣ ሶስቴ ነሐስ ሜዳሊያ ዘመጣን። እግር ኳሳችንም በተመሳሳይ አራተኛ ደረጃን ይዞ ይዘን መጣ። የአትሌቲክ ውድድር ወደ እንደጨረሽ ወደ ሽልማት የሜዳሊያ ሽልማት ነው የሚደረግ። እዛ እንዳሉ ኧረ ኮሚሽነር ነይ እና ሽልማቱን ስጭልን አለ። እዛ ስሄድ እናቴ አለችኝ፣ አለቃ አይደለም ያለች እናቴ አለችኝ፣ እኔ እግሬ ነው የሮጠ፣ አንቺ ግን ልብሽ እኮ ከኔ በላይ የሮጣል። ስለዚህ የሜዳሊያው እኔ ሳይሆን ያንቺ ነው አለችና አጠለቀችልኝ እዛው ቦታ ላይ። በጣም የሚያስደስት በዛው ቦታ ላይ እዛው ላይ ማለት ነው። እና ልዩ ሜዳሊያ ነው። ሽልሙ ሽልማት አይረሳኝም። ሜዳሊያ ሜዳሊያ ይዳል ያለ የወርቅ አለ የብር አለ የናስ አለ ተቋሚ የሸለመኝ ሜዳሊያ የሰጠኝ ሜዳሊያ ባገለገልኩበት ማገለገልኩበት በለፋሁበት ይሄ ሜዳሊያ ምን ሲኮን የሚሰጠው ይሄ ሜዳሊያ አገልግሎት ዘመንሽና ባገልግሎት ጊዜሽ ውጤታ ወይ በቆየሽባቸው ጊዜያቶች ማለት ነው። የምታዩ የወርቅ ሜዳሊያ ነው። መንካት ይቻላል ይቻላል። እሺ፣ ማረክ ስለሆነ ይሄ ወርቅ ነው። እሱ የወርቅ ሜዳሊያ ነው። ይሄ የብር ሜዳሊያ ነው። ይሄ የናስ ሜዳሊያ ነው። ስለዚህ በያገለገልኩባቸው ጊዜያቶች ሁሉ እነዚህ ሜዳሊያዎች የተሸለሙ። ስለዚህ ሜዳሊያዎች በተሸለምሽ ቁጥር ይቀጥላል ማለት ነው። በቃ ይሄ አሁን ከ25 ዓመት በላይ ለማገልገል ተሰጠኝ ሜዳሊያ ነው። ይሄንን ሲሰጠኝ የመጀመሪያው ተሰጠኝ 15 ዓመት ስላገለገልኩ የነሐስ ሜዳሊያ ተሰጠኝ። 20 ዓመት ሲሞላኝ የብር ሜዳሊያ ሰጠኝ። 25 ዓመት ሲሆን ደግሞ የወርቅ ሜዳሊያ ተሰጠኝ። ደስ ይላል። ዋንጫዎቹ ያንቺ ናቸው። ሜዳሊያችሁም ያንቺ ናቸው። አንቺን ጨምሮ ጆች ልጆች ምስጋና ይገባቸዋል ነው የምልሽ። እውነት እንኳን ደስ አላችሁ። በዚህ አጋጣሚ ከመውጣቴ በፊት ግን አልጋ ይቻለሁ። ቢሮ ውስጥ ለመጀመሪያ ጊዜ ነው አልጋ ያየሁ። አዎ አረግዬ፣ ምን መሰለሽ ወታደር ነነ። አሁን ወታደር እኔ አሁን ቢሮ ውስጥ ብቻ ሰርቼ አይደለም። ወደ ቤት የሚሄድ ተረኛ ሆናለሁ። ችግሮች ሲከሰቱ እዚህ ነው ውለን ቀን ብቻ ስራ ሰርተን ሰዓት አክብረን የምንወጣ ሳይሆን 24 ሰዓት ነው የፖሊስ አገልግሎት። ስለዚህ ማደሪያ መስሪያም መዋያም ነው ቢሮ። ክብር ይገባል። የእውነት ኮሚሽነር ክብር ይገባቸዋል። በጣም የእውነት። ስለዚህ ወደ ስቱዲዮ ነው ሄድ ስቱዲዮንም ላሳይሽ እያሽ ነበር። አጋጣሚ አረግ ስራ ላይ ሆኖ ነው ያገኘ ናቸው ስራቸውን፣ ይቅርታ ስራ አቋረጥ ናቸው ጀምራችኋል እንቀጥል። እንግዲህ ይህ ስቱዲዮና በአጠቃላይ የህዝብ ግንኙነቱ ውስጥ የመሰረት አንቺ የበላይ ሆነች ነው ያው የተመሰረተውና ስለ ስምንት ይኛል። አዎ የአማራ ፖሊስ ሚዲያ ቴሌቪዥን ፕሮግራሙ ኦልሞስት ከአስራ አምስት አመት በላይ ነዋር፣ ከአስራ አምስት አመት በላይ ሆኖት ሬዲዮ ከገባው በኋላ ነው የተጀመረ የሰላም ድምፅ ግን ስንጀምር ሲጀምሩ ከዚህ በፊት የነበሩት አመራሮቻችን እንግዲህ ከዚህ ያሉትን የምታያቸው ጋዜጠኞችም እነስዩም እነ መሳፍንት አብረው ነው የነበሩት በእድሜ ጠገቡ ደግሞ ስዩም ነው ስዩም እና ምህረት የሚባሉ የካሜራ ሁሉም ባለሙያ ነው ስዩም የሁሉም ባለሙያ ነው ካሜራም ነው ጋዜጠኛም ነው ሁሉን ከሁሉ ቦታ ብትመድቡ መስራት የሚችል ልጅ ነው ስለዚህ አንጋፋ ነው። ያው ብዙ ሰው አፍርተናል ታውቂያለሽ። ስለዚህ በጣም ታላላቅ ጋዜጠኞች አሉ። እንግዲህ ሲጀመር እቺ ልብስ ታሪክ አላት። እቺን ከግድግዳ ላይ አድርገው እዚህ ቀርጸው ፕሮግራሙንም ስፖርቱንም ሁሉንም አዘጋጅተው ነው የሚልኩት ነበር። እዚህ ከመጣሁ አይቀር ደግሞ መሳፍንት ጋዜጠኛ መሳፍንት፣ ኮሚሽነር ምን አይነት አሰሪ ነች የሚለውን ጥያቄ እስቲ እንግዲህ ያው እየተዘጋጀ ነው የመጣቸው። አዎ እየተዘጋጃቸው ነው ተብሎ ወረድ እንላለን። እናመሰግናለን። ምክትል ኮማንደር መሳፍንት ትሸት ይባላለው የአማራ ክልል ፖሊስ ኮሚሽን የሚዲያ ኃላፊ ነኝ። ረዥም ጊዜ ደግሞ በአቅራቢነትም እንደዚሁም በአዘጋጅነትም እዚሁ እኔ ያለ ነው። እንግዲህ ወደዚህ ወደኛ ክፍል በተለይ በፊትም አጠቃላይ ጥንካሯን አቃል፣ እንዲሁም ቀደም ሲል ወረዳ ላይ በነበረችበት ሂደት የኛ ክፍል ከሞዴል ሴት አመራሮች መካከል በአስተሳሰት የመጀመሪያው የወረዳ ፖሊስ ጽ/ቤት ኃላፊ በመሆን ከሰሩት መካከል ግንባር ቀደም የሚጠቅሷቸው ባለ ታሪክ ከምንላቸው ውስጥ ግንባር ቀደም ናቸው፣ ኮሚሽነር መሠረት ስለዚህ የምትዋብ ታሪኬ በመሆኗ እንግዲህ ብዙ ጠንካራ ሴቶችን እናውቃለን። ከነዛ መካከል በተለይ ደግሞ በእኛ ተቋም መለኪያ ስናይ በብዙ መንገድ የቀዳሚነት ምሳሌ ናቸው ብዬ ነው የማስበው። የኛ የቴሌቪዥን ፕሮግራም ከዚህ በፊት በተለያዩ መንገዶች ቀደም ሲል ማለት ነው ከእኛ ጋር ቅርበት ነበራቸው በስራቸው ምክንያት ማለት ነው። ከዛ ወደዚህ ክፍል ከመጡም እንግዲህ ከኛ ጋር ከተቀላቀሉ በኋላ ከሌሎች መሪዎች በተለየ በአንድ ጊዜ ሴት ኃላፊ ሲሆን ከዛኝት አንደኛ መረዳዳቱ ይኖራል፣ ቅርበቱ ይኖራል። በዛ ላይ ያው እኛ እንግዲህ አንቱ አንቱ የለውም፣ ርቀቱ የለም። በጣም ቅርብ ሆነን እንደ ቤተሰብ ነው የምንነጋገረው። በተለይ ነፃነት፣ የስራ ነፃነት ላይ በየትኛው የስራ መስክ ውስጥ ለስራው የሚያስፈልገውን ነገር ከመነጋገር የዘለለ በስራ ነፃነት ውስጥ ቅድሚያ በመስጠት ምንድን ነው መስራት የምትፈልጉት፣ ሙሉ ኃላፊነት የኛ ነው፣ ነፃነታችን አግኝተን በነፃነት ውስጥ ስራውን እንድንሰራ የማመቻቸትና የመሪነት ሚናን ከመወጣት ላይ ያተኮረ ነውና ቀደም ስታንሽ የነበረው ስቱዲዮ ለዚህ የበቃው ብዙ ሰዎች ሞክረውበታል። ከዚህ በፊት የነበረው ኃላፊዎች ሞካክረውበታል። ሀሳቡ ተነስቶ የቆየ ነው። ግን መሪ ሲተገብር ሲወስን ነው ወደ ውጤት የሚመጣው። እና በተለይ ሀሳቡን በመቀበል በመነጋገር ቶሎ ብለን ወደ ተግባር የገባ ነው። እሳቸው መሪነት ነው። የሆነ ነገር ሰጠሻቸው ያዙ ል እስኪያልቅ ፊት ለፊት አመሰግናለሁ አመሰግናለሁ ኮማንደር። እሺ ስራ ላይ ናችሁ። ያው ስቱዲዮን እንልቀቅ። ኮሚሽነር የሚለኝን ብሎኛል። አንቺስ ከራስ አንደበት ሲሆን ደስ ይላልና እን አመራርነት ግን መቼ ተጀመረ? አመራርነት በልጅነት ነው የተጀመረ። በመላ ኢትዮጵያ ህጋዊ የማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክልዎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትመው እንዲደርሱ ከፈለጉ ደግሞ በቴሌብር ሱፐር አፕ የናይዲ ፋይዳ ፕሪንቲንግ መተግበሪያ፣ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም።

ጓደኛዬን በአውሮፕላን በነፓል በጣም ብዙ ሰው አየሁ። አይን ያየ ወታደራዊ ስልጠና ወስጄ ወደ ሰራዊቱ ተቀላቀልኩ። 73 ወደ ሰራዊት ተቀላቀልኩ ማለት ነው። ሰራዊት ወደ ተዋጊ ሰራዊት አሁን ወደ ሲሄድ ነው። አሁን ወደ ሲሄድ አሁን ያው ወደ ታሪክሽ መለሳለሁ። አዎ። አሁን ደግሞ እስኪ አንዱ የክፍላችን የህዝብ ግንኙነት አንዱ ክንፍ የሆነው ሲማርሽ ባንዱን ላሳይሽ። ጥሩ እንግዲህ ያው ጧት ስነግርሽ እንደነበረው በዚህ በህዝብ ግንኙነት ምክትል ዘርፍ ውስጥ አንዱ ዋና ክፍላችን የማርቺንግ ባንድ ቡድናችን ነው። ማርቺንግ ባንድ ለመሆን መጀመሪያ ወታደር መሆን ይጠይቃል። ወታደሮች ናቸው። ይህ ብቻ አይደለም። በየትኛውም ስምሪት ቦታ፣ በግዳጅ ቦታ፣ በጦርነቱ በህሉና ጦርነቱ ጊዜ ሙያቸውንም እየሰሩ ሰራዊቱንም እያነቃቁ ከዛ ባሻገር ደግሞ በየትኛውም የግዳጅ ቦታ ግዳጃቸውን እየፈጸሙ የመጡ ናቸው። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል፣ የሰማይ መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሠን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ። አስረኛ ክፍል ጀመረች ነው። አንቺ ጦርነትን የምታውቂ እስካሁንም ደግሞ በተለያየኛ አካባቢ ጦርነት እንዳለ ይታወቃልና። እስኪ የጦርነት አስከፊው ነገር ንገሪኝ፣ ምንድን ነው ያሳጣን? እንደ ጦርነት በህይወትሽ ያሳጣሽ ነገር አዎ፣ ከዛ በኋላ እንደ ሀገር ያሳጣን ነገር እስቲ ንገሪ። እኔ ምንሽ ሐሳቤ ትንሽ የምሞክር ተማሪ ይሞክር ነበር እጥር ነበር ለትምህርት እና እንደዚህ አይነት ነገር ሳይሆን ተምሬ የሆነ ቦታ ላይ ሆኜ ያው በእኛ አካባቢ ወረዳ ምንም ስለሆነ መምህር ሆነች ወይ ግብርና ሆነች እንዲህ እንዲህ አይነት ሙያዎች ውስጥ ተቀላቅዬ መስራት ነው ምኞቴ፣ የነበረው ምጥረውም እሱን ነው የነበረው። እንዳልኩሽ የህይወት አጋጣሚ ነውና ወደዚህ ህይወት ገባሁ። ግን ከህይወቶች ሁሉ አስከፊ ማለት ጦርነት ነው፣ በተለይ ለሴቶች ለእናቶች። በየትኛውም ቦታ ጦርነት በተካሄደበት አካባቢ ሁሉ የመጀመሪያ ተጠቂዎች እናቶች ናቸው። ጦርነት እኮ ህይወት ይቀስፋል፣ ገንዘብሽን ብቻ አይደለም፣ ህይወትሽን፣ አካልሽን ይቀስፋል እኮ በርካታ እናቶቼ አካላቸውን ለህዝብ ደህንነት ለህዝብ ሰላም ሲሉ አካላቸውን ያጡ እህቶች አሉ የተሰው እህቶች አሉ ብቻም አረሳቸውም መነሻ የተሰዋቸው እህቴ ጓደኛ ስለሆነች ማለት ነው ስለዚህ ብዙ እህቶቼን አጥቻለሁ ብዙ መስዋዕትነት ከፍለዋል ጦርነት ነው ይህን የሚፈጥር ጦርነት ባይኖር እነዚህ ልጆች ሁላችን የት ነው የት ነበር ምን ሆነው እኔ እኮ ምርጥ የግብርና ባለሙያ ወይም ደግሞ ምርጥ መምህር ነው መሆን ምን ነበር መሆን የምትፈልግ እኔ ግብርና ግብርና መሆን ፈልጋል። ለምን ፈልጋል? እኔ ደስ ይለኛል። ግብርና በቃ በዛ ሰዓት ክብር ነበረው። በእኛ ጊዜ ነው፣ ወጣት በነበርንበት ጊዜ መምህርነት፣ ግብርና መሆን በቃ ትልቁ ሙያ እኔ ነበረው። የኔ ታሪክ በጣም ብዙ ነው። አሁን አሳስቻለሁ። አሁን ስለሚያሳድር አሁን የአማራ ፖሊስ የኪነት ቡድን አለ፣ አንጋፋው ታሪክ ያለው። እዚህ ቡድን ጋር የተለየ ታሪክ አለ። ይሄት መሰለሽ የትግሉ ቅርሱ ላይ ያለበት ነው። የኛ ትግል ቦታ አሉ ታጋዮች አሉ። እዚህ እስክስታ ብላንተ ብቻሽ በዋናነት አንቺ የት ላይ ነበርሽ? እኔ እስክስታ ላይ ጎበዝ ነበር። እና ያለ ነው እና ያለ እና አሳይሻለሁ። ጥሩ ስለዚህ እነሱን ማየት አንዱ የውሎሽ ነው። በቃ ሁሉ ለታ ነው በየቀኑ እነሱን ማየት፣ እነሱን መጎብኘት፣ ምንድን ነው እየሰሩ ያሉት ብዬ አይዟችሁ፣ በርቱ፣ ደከማችሁ፣ ምን እናድርግ፣ ምን ቀረን ምናምን ብዬ ሁላ ጠይቃቸዋለሁ። ጥሩ ይሄ ቡድን ምን መሰልሽ፣ አደረግዬ ወደ ኋላ ታላቅ ታሪክ ያለው ቡድን ነው። በትግሉ ውስጥ የነበሩ ቅርስ ሆኖ የሆኑ ሰዎችም አሉ፣ መሳሪያዎችም ቅርስ ሆኖ ያሉ አሉ፣ ሰዎችም አሉ። ኮማንደር ደረጃ ኮማንደር ደረጃ ያለ መስፍን ያለ የተወሰነ ጊዜ አብረው ነበሩ። በየክፍለ ጦሩ ሰንገድ የሚባል ክፍለ ጦር ነበረኝ። ይዘ ክፍለ ጦር የሚፈልጉትን ያሰቡትን ያቀዱትን ተግባራዊ እንዲያደርጉ ጥረት አደርጋለሁ። ይለማመዱ ላያቸው መጥቼ እስክስታ ወርጄን ወጥቼ የምሄደው ትዝ ይልሻላ። ወኔ ያለ እኮ ከውስጥ የኪነ ጥበብ እንትንም አለ ከውስጥ። ውትድርና ብቻ እንዳይመስልሽ ኪነ ጥበብም አለ። እና ደስ ይለኛል፣ መጥቼ ከእነሱ ጋር ተዝናንቼ ባይዘው። ወጣቶች ናቸው። አሁን ቅርብ ጊዜ የቀጠር ናቸው ናቸው። ባጭር ጊዜ ውስጥ አሰልጥነን ባጭር ጊዜ ውስጥ በየትኛው መድረክ ሬዲ ነው። አሚኮም ይጠቀማል፣ ተጠቅሞበታል። በዚህ አመት እነዚህ ልጆች ወስዶ ፕሮግራም ሰርቷል። በቀጣይም አሚኮም የአማራ ህዝብም ቢጠቀምባቸው በጣም ምርጥ ባለሙያ ያለበት ምርጥ ቡድን ያለበት ነው። መልካም ጊዜ። ስለዚህ ከዚህ በኋላ ነው ከዚህ በኋላ ነው በቃ ከዚህ በኋላ የተወሰነ ደቂቃዎች አሉኝ ቢሮ ውስጥ ማስተካከላቸውን ነገር አስተካክል፣ ወደ ምሳ ወደ ቤት ይሄዳለሁ። ግን አስቸኳይ ሌሎች ስራዎች ካሉ ከወቅቱ ሁኔታ ጋር አስቸኳይ ካሉ በዚሁ እቀጥላለሁ። ስለዚህ እኛ እንግዲህ እኔ ብቻ አይደለም ጥያቄያችን እንግዲህ ኮሚሽነር መሠረት በፖሊስነቱ በታጋይነቱ ይህንን ይመስላሉ። እቤት ውስጥ ሙያ ያሉት በስማ አይታሙም በይዘው አልታሙም በጣም ጎበዝ ነው

በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ ባል 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም አረግዬ ልብስ ይህን እስክቀይር ድረስ አቆየውሽ አደለ? ብቻ መቀየር፣ እዛም ምሳ ደርሷል፣ እንብላ እና ወደ ፕሮግራማችን ቀጥላለን። እስኪ እኔ ግን ከዛ በፊት ያንቺን ታሪክ መስማት በጣም ነው የጓጓሁት። ተሰርቶ ነው መከላከያ ላይ ከአስር ዓመት በላይ እንደ ቆየሽ ነው የጨረስ ያችን ና ከዛ በኋላ ከ1983 ዓ.ም ጀምሮ የሰራዊቱ አባል ነኝ። እንግዲህ በዛ ውስጥ ከተራ ተዋጊነት እስከ ክፍለ ጦር ምክትል አዛዥነት ደርሻለሁ። ሴቶቹ እንድንማር ተፈለገ፣ ተምረን የተለያዩ ፖዚሽኖችን እንድንይዝ ነው። ትምህርት ቤት ገባሁ ጦር ላይ። እሱን ከጨረስን በኋላ ወደ ሀገር መከላከያ ሰራዊት እንድመለስ ነበር ግን የደረሰብኝ የአካል ጉዳት ትንሽ አስቸጋሪም ስለነበረ እሱን አልመረጥኩም ነበር። እና ትምህርትም ደህና ሞክር ስለነበር ነጥብ ይመጣል ብዬ አሰብኩ። ግን በዛ አጋጣሚ ያን ጊዜ ብዙም ነጥብ አልመጣም። የሚያስፈልገው አስፈላጊ የሆነው አይደለም። ግን ፖሊስ ሰራዊት ውስጥ ገባሁኝ። ወደ ሀገር ከሀገር መከላከያ ወደ ፖሊስ የክልሉ መንግስት እፈልጋቸዋለሁ የተለያዩ የስራ መደቦች ስላሉ ወደ እኛ ይንጧልን የክልሉ መንግስት ተቀበለን። ከዛ በኋላ ምደባ ሲደረግ እዚህ ቦታ እዚህ ቦታ ማለት አልፈለግኩም። ምንድን ነው የፈለግኩት? እኔ የክልሌን ህዝብ ከታችኛው ከቀበሌ ጀምሬ አገልግዬ ከፍ ማለት አለብኝ የሚል እምነት አሳድርኩ። ከዛ ተነስቼ እዚህ ምደባ ሲደረግ አጋጣሚ ደቡብ ጎንደር ደረሰኝ። በተለያዩ የኃላፊነት ቦታዎችም የባለሙያ ቦታዎችም ሰራው። ከዛ ባህር ዳር ዩኒቨርሲቲ ትምህርት ውድድር ነበርና በዛ ተወዳድሬ ባህርዳር ዩኒቨርሲቲ የህግ ዲፕሎማ ትምህርቴን እንድማር የደቡብ ጎንደርና ና የክልሉ ፖሊስ ኮሚሽን ፈቀደልኝ። ባህርዳር ዩኒቨርሲቲ በተከታታይ የሳምር ፕሮግራም ስራዬን እየሰራው በሶስት አመት የህግ ዲፕሎማዬን ይዤ ወጣው። እሱን ተመርቄ ይዤ እንደወጣው የሰው ኃይል አስተዳደር ቢሮ ውስጥ ነች ታግዣቸዋለሽ ብዙ የስራ ልምድ ስላለሽ ኖ ማንም ሴት ያልሞከረውን ስራ ነው መስራት ያለብኝ። ምክንያት ሴት የምትችል መሆኑን ማሳየት ፈልጋለሁ በየትኛውም ሰዓት ነው። ስለዚህ ሌላ ቦታ ሳይሆን የምመደበው እኔ የወንጀል መከላከል ኃላፊው ነው መመደባል። ስለዚህ ላይገኝ ትርክ የወንጀል መከላከል ኃላፊውኝ። ሰው ገረመው። እንዲያውም አንዴ ማርቆስ ላይ ፈተና ሲፈተኑ የመጀመሪያ ወንጀል መከላከል የመራሽ ሴት ማን ትባላለች? እንዴ ፈተና ነበር አራፋክሽ የወንጀል መከላከል ኃላፊ ሆኖ ከዛ በፊት ሴት ብዙም አልነበረም፣ አንዲት ነበረች መልሾ የምትባል እንደኔ ታጋይ የነበረች እዚህ የተወሰነ ጊዜ ሰራች። ታጋይ ስለነበረች እዋ ኮማንደር መልሾ ትባላለች። አሁን በጦርታ ተገድላ ነው ያለች ባህር ዳር ላይ ማለት ነው። ከዛ ውጭ እኔ ነኝ የሰራሁት። ሙጣ ወረድ አለሁ መውጣት ሌሊት መሄድ አለ ወንጀለኛ አለ ወንጀል የግድያ ወንጀል የሚፈጽም አለ፣ የመኪና ዘረፋ ወንጀል፣ ስርቆት የሚፈጽም አለ። የተለያዩ ወንጀል ድርጊቶች አሉ። የዚህ ይህንን የሚከላከል ሰው ሀላፊ ሆኜ ነው የሰራሁት። ሁሌ ተቀን መውጣት መውረድ አለብኝ። ገጠር ቆላ በረዳ ማረሰው ጨጨሆ መድሃኒ ያለም ታውቂዋለች። እዛ አካባቢ ከቆቦ የመጣች ሴት አባቷ ፓራላይዝድ ነዋል፣ ስትሮክ አድርገዋል እሳቸው ታመው ይዛቸው ትመጣለች ወደ ሕክምና አፌ ልጆች ያገኟቸዋል፣ ያስቆሟቸዋል። ከዛ በኋላ እሷን አባቷን መሬት ላይ ይጥሏቸዋል። ከዛም በላይ ደግሞ ምን አደረጓቸው? ልጅቱን ወሰዱ እና አስገድዶ ደፈሯት። በህይወት የማረሰው ወንጀል ነው። ከዚህ በኋላ ይህን ስሰማ ምንም ማወላወል አልፈለግኩም። ወዲያውኑ ልጆችን ያስኩኝ ትጥቃችን ያዝነ መኪና አለን መኪናችን ያዝና ወደዛ አካባቢ ያ እነሱን ይዘን ያው የመጀመሪያው ኤች አይቪ ምርመራ ነው። እሱን አደረግን። እሱም አመነ። በዛው ቀን የሆነ መሳሪያ ተሰርቆ ዘበኛ ነው፣ ግን አውቆ ነው መሳሪያውን የሰጠው ለወንድሞ ነው። እሱን መሳሪያ ወስዶ ጎታ ውስጥ ቀብረውታል። ልክ ስመጣ ያንን ያንን አገኘን ብለን ደስ ብሎን ስንመጣ ሌላ ወንጀል ተፈጽሞ ደግሞ አገኘን ከተማ ላይ ገብተን ቦታ ውስጥ ደግሞ ያንን መሳሪያ ወጣን። በአንድ ቀን ሁለት ድል አገኘ። መቸም ማረሰው የምትችል መሆኑን አሳየው። አሁን በርካታ ሴቶች የወረዳ ኃላፊዎች አሉ። በርካታ ሴቶች የወንጀል መከላከል ተመድበው የሚሰሯል። ደስ ይለኛል በጣም እኔ በዚህ ደረጃ ሆኖ። ስለዚህ ከዛ በኋላ ስራዬን እየሰራው ሴት የታሽከኝት ወረዳ ፖሊስ አዛዥ በክልሉ የመጀመሪያ ሴት የወረዳ ፖሊስ አዛዥ ሆኜ ተሾንኩኝ። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ጡብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል፣ የሰማይ መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሠን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም ወግና ባሕል ግንኙነታችንን ጠባቂ በሁለ ገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም። ኢድ ሙባረክ። እኔ ፖሊስ ነኝ አይደል? የመጀመሪያው እንትኔ ከህዝብ በፊት መስዋዕትነት ለመክፈል ነው። ከ1982 ዓም በኋላ ጋብቻ ተፈቅዷል። ስለዚህ ወደ ዳላር አርግዘሽ ተጥቅሽን ታጥቅሽ ውጊያለ ውጊያለ። ከዛ ደከምስቴ ትመጫለሽ። ወደ ኋላ ተወኝና ወልደሽ ምናምበሽ ደግሞ ልሽን አሳድገሽ ደግሞ ትገቢያለሽ። ወንድሞች አካል ጉዳተኛ እህቶች በየተራረው በየሸን ተራሩ በየገደሉ ቀብሬ እኔ ለዚህ ደርሻለሁ። በእነሱ መስዋዕትነት ስሜት ያስገባል።